አሰላሙ አሌይኩም ራህመቱላሂ ዋበረካቱ ወድና የተከባራችሁ ይቻላል፣ የቤተሰቦች እንደት ከረማችሁ? እንዴት ናችሁ? እኔ ሰላም ነኝ። ወዱት አዲስ ካላችሁ ሰብስክራይብ አድርጉኝ ማለት ነው። ሰምታችኋል መቆሮችን እንደት ለመደው አበረታቱኝ። ይቻላል ማለት ነው። ሰሞኑን አህሙ ሰብስክራይብ የተነሳበት ይገኛል ማለት ነው። እነዚህ ሰብስክራይብ ያለው ማለት ነው። ነገቱ አትርግጠኛ ነኝ፣ ያው ተመልሰው ሄደው ሰብስክራይብ ያደረጉታል። ችግር ዋህሞ ማለት ያኔ እንትን አይቼው ውሸት አይችልበትም እንደ ሌሎቹ ማለት ያን እንደ ሌሎቹ። አሁን ዘም ብሎ የተለያየ ፕራንክ ምናምን ከፈየ ምናምን ቢሰራ አሁን ለምሳሌ ልፍ ሌሎች አሉ ውስጥ መጥራት አያስፈልገኝም እና እነዚያን የሚከተሏቸው ምን ተባሉ? ዛሬ ምን አሏቸው ይሆንም ነው ያንን ለመስማት ሰብስክራይብ ማድረግ አለባቸው። እና እንደዛ እያደረጉ ነው የሚከተሏቸው። አህሙ ዝም ብሎ ቢሰራ እርግጠኛ ነኝ እዛ ላይ ነው የሚደርሰው ሰብስክራይቡ ማለት ነው። እና ለማንኛው አህሙ ምንም እንዳልመሰለው ተናግሯል፣ ብሄዱ ትናንት ያደረጉ ናቸው ዛሬ ያነሱት፣ ነገም ደግሞ ያደረጉኛል ሰብስክራይብ ሲል ነበር። ነው እውነቱ ልክ ነው ማለት ነው እና እኔ ብዙ ጊዜ ብዩዋሉ ያናጠናክራቸው ወይ ደግሞ አላ አይደለም፣ ለምን በውስጥ አይነግሯቸውም? ግን በደንብ አድርገው ማለት ነው በሚዲያ ላይ ምናምን እንደዛ ዛማዊ ወና ስር እንዲሁም ደግሞ ሮዚ ሮዚ ግን ትንሽ ታበዛዋለይ። በነገራችን ላይ እሷ እንኳ ይለያል። አሁን አልከታተላቸውም። በነገራችን ላይ ግን የሮዚ ለየት ይላል ያኔ የብሬን ነው የምላቸው። ያ ጎበዝ ጠንካራ ብትሆንም ግን ደግሞ በቃል አይደለ ሂጃቧን ምናምን ለብሰበት ብትሰራ ምን ችግር አለ? እና የሱ አንተን ይላል የለየላት ነው። እንዲሁም ደግሞ እኔ መናገር አልፈልግም ብዙዎች አሉ። በነገራችን ላይ ምናል የሚያሰድቡ ልጆች አሉ። በእርግጥ ሌሎች ሌሎችም አሉ። ግን የናሁኑን የማልደግፈው መነካካታቸውን ነው ማለት ነው። በፊት ርቀታቸውን ጠብቀው ነበር የሚሰሩት ኮይኒ ከሳስረው ቢሆን እናንተ ምን ታውቃላችሁ? ግን እኛ የት ናውቃለን እንዴ? ያም ቆይ ሰው ይረዳል። በዛ ላይ ቁርአን ሲያከፋፍል ነበር ምናምን እና በድን ባርጊ ስለድን ማውቅ ልጅ ነ ሲል ነበር። እና በእርግጠኝነት ያንን ይከስረው ሊሆን ይችላል ደብቀው ሊሆን ይችላል እንጂ እኔም አልደግፈው የማያነካካታቸውን ነው እንጂ እነሱ እስልምና ያሰድባሉ ብዬ አላስብም። ያኔ ሌሎች ስንት አሉ? ስንት ስንት አሉ የሚያሰድቡ፣ የምር ለምን እነሱን አይናገሯቸውም? የምሬ ነው። ብዙዎች እያየውኝ ነውና፣ በጣም በጣም የሚበዛው ፈኪ ላይ ና ሙ ላይ ነው። በተለይ ፈኪ ላይ ማለት ነው። ደግሞ እነሱ አይችሉበትም አይችሉበትም። ዝም ብሎ ስራቸውን መስራት አይችሉም ማለት ነው። መናደር ነው የሚያውቁት። በቃ መልስ መስጠት፣ መናደድ። ይህ ነው ስራቸው እና ግን ይሄ ባይሆን ደስ ይለኝ ነበር። ማለት የዝም ብሎ ስራቸው የሚሰሩ ስለምወዳቸው እንደርጉ ፈልጋሉሁ። በነገራችን ላይ ሰብስክራይባቸውና የሁለታቸው ማለት ነው። ስለዚህ ሰምታችኋል። ምናልባት ደግሞ ስለምሰሪባቸው ነው ምናምን ለዶላር ነው ምናምን ልትሉ ትችላላችሁና በሌላም ሰው መስራት ይችላሉ። ግን እኔ የምፈልገው በምወደው ሰው መስራት ነው እንጂ በሌላም ሰው መስራት ይችላሉ። ያኔ ተፈለኩ በተለያዩ ታዋቂዎች ማለት ነው ግን አንሰው በነወደው ነው የሚሰራው እና ስለምወዳቸው ነው እነ ሰምታችኋል።